ምን ያስቸኩልል ለጫጉላ እያለ የሚያየውን ለማውጣት አለን ገንዘብ ለመውጣት የሚቸኩል ሰው ነው፣ ግን ከወጣ በኋላ በነገራችን ላይ የተመልካቾቻችን ትዳር እንደዚህ ጣፋጭ መሆኑን በቅ ኖሮ ማለት በአስራ ስድስት ዓመት ነበር ላይ ሰላሳ ስድስት እጠብቃለሁ ብላችሁ ነው ወይ አልጠብቅም ሁን የሆነ ሰርጋለ ማለት ነው ስክሪን አለ ምናምን ተዘጋጅተዋል ምናምን እና ለምን እዛው በቃ በዚህ ተሰመረብና ጉራጌነት ይዞኝ በቃ ዝም ብለህ ነው ወይ ወይ እንበል እንጨፈር። ግን ቆይ ከእናንተ ትወዱናላችሁ ስፖንሰር የሚያደርገን ይጥማ እ ስፖንሰር አያስፈልገንምን እሺ ምን አገባኝ፣ እንግዲህ ታዳሚው መጥቶ ብሎ ይወጣል፣ ይበላ፣ ይል ይመችሻስ። ሙዚቃ ብቻ ይኖር፣ ምን መጨፈር ነው የምፈልገው። ምን እንደዛ ሳብድ ሳብድ እና በዚህ ምንድን ነው ለምን አታቀዘቅዙም ሰላም ፍጠሩ ምናምን ነገር በጣም የተበሳጨብኝ ነው ምናምን ብለው ነበር እኔም በተቻለኝ መጠን ለማረጋጋት ምናምን ያለውን ነገር ፊክስ ለማድረግ እሞክራለሁ ግን ጠዋት አግኝቼው ነበር ኪያ አገኘሁት እሺ ንገረኝ ስሜትህን የሚሰማህን ነገር አልኩት የሚሰማህን ነገር ስለ ኪያ የሚሰማህን ነገር ንገረኝ አትሊስት እኔ ከመሀላችሁ በወጣ ምናምን ነገር አልኩት እሱ አንተን አይመለከትህም እኔ ተሰማኝ አልተሰማኝ ከአንተ ጋር ግን አትሆንም አለ ይሁን አንተ ጋር መተሁን ከሆነ እኔ ፈልጋታል ካንተ ጋር መተሁን ከሆነ ግን ልተውልህ፣ አልኩት ማለት ለንቺ ስሜት የለኝም ያኩሽ አይደለም፣ ግን በዚህ አጋጣሚ እንፈነ ደግብኝ አይደለም፣ ግን ያለ አግባብ ዝም ብሎ ሰፈር ውስጥ ምናም ስሜት ሲጣ ሲያጠፋ ስለነበረ እ እና ምን አይነት ሰርጋችሁ ላይ ምን አይነት ፈራኒ ነው ልሽ ነው ሰልች እኔ ታዲያ ጀነት ተመጨፍሮ በልጅነት የሚጨፍረው ምንድን ነው ብራኛ ምትላት ዳንሳለች አትሉኝ ሮቦቲክስ የሚደንሳት ዳንሳለች እ ድሮ እኮ ዳንሰኛ ነበረ ምን ስትል እንደገባ እኔ እንጃ በዚህ አጋጣሚ ማለት ነው በቃ በጣም ብዙ ነገር ከመሞከር የተነሳ ማለት ነው ሁሉንም ነገር ትንሽ ትንሽ ጢኮ ጢኮ ነው እንጂ የምችለው ነገር የለም ምን የምችለው ነገር የለም ሁሉም ዝም ብሎ ከመነካካት የመነጨ እንደማ አትራቂኝ። ሰርጉ ምን ቄሱ ምን አላቸው መሰለሽ? ከዚህ በኋላ ባልና ሚስቶች ስለሆናችሁ አንድ አካል አንድ አምሳል ናችሁ አላቸው። በበነጋታው ግን የታክሲ ለሁለት ሰው ነው ይከፈልኩታል። የታክሲውን ነገር አሁን አንድ ላይ ነው አሁንም የኔ ብርሃን የኔ መብራት ልበልሽ። በዚህ ምንም ጃንጥ ታይ እንዴት ሳይ ካንቺ ከወዝሽ ላይ የተነሳ ነው ማማይ ማን ያምራል። ምን አንተም እኮ እኔ ልመስል ነው እና፣ አሁን ከዚህ በላይ ደግሞ ቀን ቀን ላይ የምጠሪኝ ከሆነ አልሞስት አንድ አይነት ነው የምንሆን። በቃ አንድ አይነት ነው፣ ደማቅ ጥቁር ነው የምንሆን። ሳቅሽ በጣም የሚያዝነነኝ እርድ የተዘጋጀ በሬ ይመስል

እንግዲህ ተመልካቾቻችን ያለነው ዱባይ አይደለም፣ ኢትዮጵያ ስር ነው። አንድነት ፓርክ ነው፣ ወይም ደግሞ በእንግሊዘኛ ፍሬንድ ሽፕ ይሉታል። ሁለት እንዳይመስላቸው አንድ ነው፣ ብቻ አንድነት ፓርክ ነው ያለነው እና ያምራል፣ በጣም በጣም ያምራል። እዛ አካባቢ ላይ አንዳንዱ አቅፎ ምናምን እንጆይ ያደርጋል። እዛ ጋም አረተው ማይሆን ነገር ናወደ ላይሄ ምንቴ በማያቅቡድ ምናምን እዛ ጋር ሲሳሳም አስገባቸዋል። አረ ተው የነሱ ፕራይቬሲ ነው። ታዉባርውነ ኤኒዌይስ፣ ተመልካቾቻችን የሚገርም የሚገርም ታይም ነው ማለት በቃ ከፍቅርዬ ጋር የሚያምር ቦታ ላይ ወክ በማታ

ቡና ቁርስ ያጣጻ አንድ ቁል ወስጥ እየተደራረግን ነው። እስኪ ተመልካቾቻችን የማን ሮስት የበለጠ ምን? ቆይ ምን አልኩሽ፣ አሁን እኔ ከአንቺ ቆዳ ነው ተገፎ የተሰራው አልኩኝ። አንድ ዳርክ ጥቁርን ከኔ ካቻኩልት ተጋራው አወዳደረ። ከዛ በኋላ እሱ ይቀላል አለ። ይሄ ካዲያ ትልቅ እንትን አይደል? ምንድን እ እኔ እኔ እኮ ነኝ አንቺ እና ሁሌ ነጭ የምትለብሱት እኮ ለምን እንደሆነ እኔ ምናምን እናውቃለን ለመታየት ነው ከሩቅ ለመለየት እኔ የሆነ ቪዲዮ ላይ ባንዲራውን እንደኔ ያየ ምናምን የሚል ኮሜንት በብዙ አይቼ የነበረ አሁን ያሳያቸው እንደው ፎቅ ላይ ባንዲራችንን እናሳያቸው ይታያል ምን ትይ? እስቲ በደንብ አስገባላቸው እናት ረጅም ጊዜ እኮ ከሀገር እኮ የወጡ እኮ በጣም ብዙ ዲንሶች አሉን እና ሁሉም ለፈጣሪ ለሀገራችን ያውቃ። አሜን አሜን አሜን አሜን አሜን አሜን አሜን። ሰላም ለሀገራችን። መሬት የምትረግጡበት ቀረብ ያርግላችሁ እንዳይቆይ እና ተመልካቾቻችን እንግዲህ እስቲ ትዳር እንዴት እንብላች? አረ ከብዷል በጣም እኔ ኦፋ ከሚባል ልጅ ጋራ ህይወት ከብዳኛለሽ መስማአ አቀለልኩልሽ

ሌላ ማን አለ በምድራችን ውብ በቀለ ስጦታ የአምላክ ችሩታ ውበትን የማትረታ ከአንተ በቀር ሌላ ማን አለ በምድራችን ውብ በቀለ ስጦታ የአምላክ ችሩታ ውበትን የማትረታ። እንግዲህ የእኔ ቦርሳሽ ናቸው ተመልካቾቻችን ዞር ዞር ብላ አሳያቸው። የአገር ሙሽራ ነው ያለው ማለት ነው እና ይገባል። አንዳንድ ጊዜ ካላሳያቸው እንትን አይሉም ደስ አ እጣ ፈንታዬን እያሳየኝ ነው። መጀመሪያ ላይ የዛሬ ከበዛ ሶስት ወር ሁለት ወር ምናምን አካባቢ ላይ እንደዚህ በቬሎ ምናምን ነገር እዚሁ አካባቢ ላይ ትንሽ ያለች። ከዛ የመጀመሪያ ልጃችንን ከወለድሽ በኋላ ደግሞ እንደነሱ የጤና ስፖርት መስራት ትጀምራለች። ያሳያቸውወርፍናመጠመሰረቀለ አብረን እናልፈዋለን ግ የተመልከቶቻችን ለመጀመሪያ ጊዜ ማለት ነው። ሰው በተሰበሰበበት ቆሜ ሳወራ ማለት ነው። የሚገርም ነው። ሁለት ነገርን መውሰድ አለብን።

እና እንግዲህ ተመልካቾቻችን በጣም ደስ የሚለው እዛች ጋር ደግሞ ማርቂ ስፖርት እያሰራ ነው። ሹፌሩ ደራሲው በዘፈን ሲወደስ ምን አለ? አንዳንድ ቀን ቁራሌው ቢታወስ ሁሉም ሰው ቢረሳኛ ይከፋ ነፍሴ እንደ እኔ ሁሉ ስፈንለት። እንግዲህ እዚህ አካባቢ ላይ ያሉት አብዛኞቹ ስፖርት የሚሰሩት ፋትና ምን ለመቀነስ ነው። አብረን እናንተ ሰርተን እንጠፋለን።

በጣም ደስ የሚለው ምናምን እኛ ስንመጣ እንደሚወጣው ውሃ ይታያል። ምን ትወቢያ እዛ ጋ ያለውን እኛ ስንመጣ እንደዚህ ዝም ብሎ ነበር። ምንቲ ከዛ እዛች ጋ ስንቆም ጀመረው። ሆ ለዛ ነው የደነገጥነው። አሁንም እዚች ጋ ሆነን ሳይጀምር ብንንቀሳቀስ ብንንቀሳቀስ ድጋሚ እንብለ ይሄ መጣ። ያው ናስቲ ያው ከረጽላች አገራችን ምን አይነት ለውጥ ላይ እንዳለች ማሳየው ነው። ፖለቲክስ ግን አስመሰልኩት እኮ እየሰራው ለማድረግ ነው።

እና ቦክስ ቦክስ እኮ በቃ የሚገርም እኮ ስፖርት ነው። አወራሽ ይሁና። እንደው ተመልካቾቻችን፣ እዚህ አሁን አንድ ሰው ስፖርት ለመስራት ማለት ነው እስከ 5000 ብር ምናምን ነገር ነው ይጠየቃል አሉ። ስለዚህ እዛው ሆናችሁ ስፖርት መስራት የምትፈልጉ ካላችሁ አንዲ ገባ

ተመልካቾቻችን እንግዲህ ዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ትንሽ አዝናንተናቸዋል ብዬ አስባለሁ። ምክንያቱም ከሀገር ውጭ ሆናችሁ ሀገራችሁ ለናፈቃችሁ ሰዎች የተወሰነ እንደማሳያ ምናምን ነገር ሊያዝልን ይችላል። ከዛ ከዛ መጣች እና በተጨማሪ ደግሞ ከስ እየወጣን ደግሞ ሌላውንም ምናን ገጽታ ምናምን እናሳያቸዋለን። በጣም የምንወዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የኛን ቤተሰብ መከላከል ይችላላችሁ። ያወጣነ ምን ወዳችሁ እንደኛ ውደዱ። ሳኪልኝ ሳኪልኝ ሳኪልኝ ይወቴን አድንቅልኝ፣ ጭንቀቴ እንዲቀለለኝ